ወይሱ ጋ እጅ ነጊፍ ትሰጥባለህ። አንድ ካሳ ቢራ ከገዛለት አይበቃም? አንድ ሺህ መቶ ብር ብቻውን ሀበሻ ቢራ ምን አባሽ። የወንዶች ስጦታ ይሄ ነው፣ በቃ አለቀ። እና የምንጫወትሽ፣ እሺ። የመጀመሪያው ቅጣት የሚሆነው ለሚኪ አንቺ ነሽ። የልደት ስጦታ መሰጫ ምንን ትወክለሽ? አንድ ካሳ ቢራ አንቺ ኤግዛም እየተራዘመ ነው እና እስኪ፣ ገና ብዙ ይቀረኛል። ኤግዛም ግን እነግርሃለሁ፣ ኢኮኖሚክስ ነው መማር ኔ ስደቡታ ስኝ በጣም የሚያናደኝ ከ1800 ሰው

ሜምበር ያልሆነችው ደግሞ ሜምበር ሆኑ። አንድ ሀያ ሰው ሜምበር ሆኑ አራት መቶ አንድ ኮይን ነው የሚለው አንድ ኮይን ነው የሚቆጥረው። ምን መታደር አለው? ምን መታደር አለው? ጀዝባው ዶክተር እራሱን ሊያጠፋ ነው። አይ ምቱኝ፣ እኔን ምቱኝ።

እኩ እሺ በቃ ኩ ኩ እንዲ አትቆጣ። እሺ እሺ እኩን በሰላም ከሆነ ያልኩት እንደዛ ከሆነ ለአንድ ደቂቃ እንደዚህ በጭንቅላት እንደባለፎ እንዳስቆምኩ አለ አይደለ? ሶፋ ላይ ወር አልጋው ላይ ለአንድ ደቂቃ እንትን ትላለህ። ሁለተኛ ቅጣት ሀምሳ ቁጭ ብለክ እኔ ብዙ እንትን አለም። ሶስተኛ ቅጣት ሞን ሞን። እሺ ሶስተኛ ኦብሳን ኤምቪፒ ኦፕሳን ብለህ ዚጋ ጽፋል። እስኪ በመጻፈ የለኝም እንጂ ጽፍ ነበር። ቀኝ ነኝ አባል በቀኝ እንዴ ምን ይብዲ በመደሃ አንድ ደቂቃ አሁን ጀምሯል። ጌሙስ ከእንትም እስኪያልቅ ድረስ በስመ አብ ወደ መንፈስ ቅዱስ። ጌታ ሆይ እንደ ኦፕሳን ያለሰው አብዛለን። ጋይስ ሁላችሁም ኤምቪፒ ኦፕሳን፣ ኤምቪፒ ኦፕሳን። አሁን ኦፕሳን ሁለተኛ ቅጣቱ ማለት ነው በአንተ ነው

በስማም ጋይስ፣ ኤምቪፒ ኦፕሳን እንዲህ በኢየሱስ በኢየሱስ ደግሞ ሌቨል አፕ ኤቲኤም በጣም ትንሽ ነው። እሱ ትቀልዳለህ እንዴ? አመመ አይዞክ እሱ አሁን ለመንፈስ ቅዱስ እሺ። ይሄኛው ቅጣት አንደኛው ቅጣት ያው ከአስር ሺህ በላይ ስላደረገኝ የውሃ ቅጣት ነው። መጋጣ አንደኛ የውሃውን ቅጣት እንትን እንበለው እና ኮልጌት እና እንትን ስፓይስ ቲንግ አድርገህ እዚህ ጋር እዚህ ጋር አድርግ። የሚያቃጥል ነገር እና ኮልጌት እዚህ ጋር አድርግ። ጋይስ ደብል ፈርስት ጊፍትስ ደቡ ጋይስ፣ ቆሮ ብቻ ነው። ውረዱበት፣ ውረዱበት፣ ደብል ጋይስ። አንደኛው ኮልጌት ምናምን ሁለተኛ ደግሞ ውሃ ፍሰህ፣ ሰላሳ ጊዜ ትንከባለላልክ በደንብ ብስብስ እስክትል ድረስ። ሶስተኛ ቅጣት መቶ ቁጭ ብድቅ። አንቺ መቶ ብዙ ነው እንደ ቁጥር። አፋ አይፈሩም እንደ እነዚህ ልጆች። አንተ ባለፈው ስትቀጠኝ ኋ የሆነ ለሚቻል ቅጣት ሃምሳ ቁጭ ብድግ፣ ግን በስነ ስርዓት ሃምሳም ብዙ ነው። ሃምሳ ቁጭ ሰማኛ ትራንኩ ጥግ ነገር ሄደህ ቁጢጥ ትላለህ። እንዴት ቁጢጥ? አስር አንድ ትልቁ ሩዝ እንደምትቀመጥ እንዲህ ነው።

እረ ተው ተው፣ ሁለተኛ ትንበረከክ ያለሽ ከዛስ፣ እንደ በግ በያልሽ አስር ጊዜ ወደ እኔ መምጣት፣ ወደ እዛ መመለስ። ሶስተኛ ቅጣት አዝጋራ አላየው ነገር እሺ፣ ሶስተኛው ቅጣት በጭንቅላቶች ገላተሽ ትቆም ያለሽ። ስንት ሰከንድ? አንድ ደቂቃ

አይዞን፣ አይዞን፣ አይዞን ከሀምሳ ነው የጀመርሽው ከሀያ ታቆሚያለሽ። ቤቲ እናመሰግናለን። ቢቢ እናመሰግናለን። ሌሎቻችሁ ታብታብ አድርጉ። ሌሎቻችሁ ታብታብ አድርጉ። እንዳትታለን ታብታብ አድርጉ። አንቺ ስትቆሚ እንዲስትገለበጭ ደግሞ ሴክሲ እግዚአብሔርን ሲያምር ሰውነትሽ ራሱ። አይዞሽ አንድ ሰከንድ ብቻ ነው። ሀያ አንድ ሀያ ሁለት ሀያ ሶስት ሀያ አራት ሀያ አምስት ዛዮን ቴንክዩ። ዛዮናችን እንደዚህ አይነት ከጊፍት ጋር ያለ እሱን ብሰጠኝ በጣም አሪፍ ነው። ዛዮና ጣውጣሽ እኮ በጣም ወይስ ድሮም ነበረች? ድሮ በቀሚስ ነው የማውቃት አንቺ አምሮብሻል። ሰውነትሽ አምሮበታል። ቅድም አንድ ደቂቃ ነው ያስቆየው ከሞን በጣም ይቅርታ። እግዚአብሔር ራስ ያማል። እኔ ራሴ እኔ ለመጀመሪያ ጊዜ ነው ያማል። አንቺ ግን ሰውነትሽ በጣም በጣም ያምር እንብርትን ያለሽ ከኋላ ደግሞ አይ እንትን ብዬሽ